ጠቅላይ ሚኒስትር ዐቢይ አሕመድ ከቀይ ባሕርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ አስጠነቀቁ። አሰላሙ አሌይኩም ወረህመቱላህ ወበረካቱ እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ቪዲዮን በላይክና ሼር ይጀምሩ። ቀጥታ ይዤላቸው ወደ መጣሁት ዝርዝር መረጃዎች፣ ጠቅላይ ሚኒስትር ዐቢይ አሕመድ ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግል እና መፍትሔ እንዲያመጣ ጠይቀዋል ዛሬ ማክሰኞ ጥቅምት 18 2018 በሕዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና ከሻዕቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮችን አንስተዋል። ጠቅላይ ሚኒስትር ዐቢይ አሕመድ ለእነዚህ ጥያቄዎች ምላሽ በሰጡበት የማብራሪያቸው ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበየኑት ሀገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ አገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሰዋል። የኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርእታዊ፣ ኢፍትሐዊ የበደል የመጨረሻ በደል የተፈጸመበት ሀገር ነው ኢትዮጵያ ቢያንስ ይህንን መናገር አትከልክሉን ብለዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም፣ በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍትሐዊ እና ኢርዕታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። ጠቅላይ ሚኒስትር ዐቢይ አሕመድ መንግስታቸው የቀይ ባሕር ጉዳይ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባሕርን ያጣችበት መንገድ ሕጋዊነት ላይ ጥያቄ ያነሱት ዐቢይ አሕመድ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ሕዝብ በሕዝብ ውሳኔ ያላስተላለፈው እንዳልሆነ ተናግረዋል። ማጣትን ማለትም ቀይ ባህርን የሚያክል ነገር ያጣንበት መንገድ ሕጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ገልጸዋል። ጠቅላይ ሚኒስትሩ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱ አስታውሰዋል። ወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠገንን በኋላ ችግር አለብን፣ ወደቡ ተዳክመዋል አሉን። አሁን አንዳንዶቹ ጸቡ በአንድ ሌሊት የሚመስለው አለ። እንደዛ አይደለም ታሪኩ ስለማንናገረው ነው። ሲሉ በወቅቱ የተፈጠረውን ጠቅሰዋል። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ አገር ለምነን ጄኔሬተር እና ክሬም በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ይሄ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባን ሲሉ ከዚህ ቀደም በይፋ ያልተነገረ ሁነት ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያው እንደነበረ ጠቅሰዋል። በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይ እናስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበረ ያነሱት ዐቢይ አሕመድ ይህ የሆነበትን ምክንያት በግልጽ እንደማያውቁ አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈር ለቆ የወጣው የትግራዩን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው። ፕሪቶሪያ ስንፈራረም ትክክል አይደለም ጦርነቱ ለምን ይቆማል? ህወሀትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም። የሚል ቅሬታ ተነስቷል ሲሉ የኤርትራ መንግስት ወንጅለዋል። ጠቅላይ ሚኒስትሩ መንግስታቸው የባሕር በር ማግኘት ጥያቄ በህጋዊ እና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የተደመጡት ዐቢይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ የቀይ ባህር ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉን እና መፍትሔ አምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላችኋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። በአንድ ቀንም አንመልሰውም በአንድ ቀንም አላጣነውም ተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል። ዐቢይ ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ግን አላስብም ብለዋል። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል። ዐቢይ በዛሬው የፓርላማው ማብራሪያቸው ለኤርትራ መንግስት ያሉትን መልእክት አስተላልፈዋል። የኤርትራ መንግስት በሀገሪቱ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆን ጠይቀዋል። ይህ የኤርትራ መንግስት ወደ ኢትዮጵያ ሕገ ወጥ የሰዎች ዝውውርን እንዲያቆምና አሜሪካ ተቀምጦ የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ግልጽ ነው ውጤቱ። ከዚያ በኋላ እየዬ አይሰራም። አሁኑኑ አለመጀመር ማለት ነው በማለትም አስጠንቅቀዋል። ማንም አይሞትልህም ሞራል ይሰጠሃል እንጂ አይሞትልህም መጨረሻ የምትሞተው አንተነህ አያዋጣም ብለዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን ማንም አያስቆመንም። ይሄ ግልጽ መሆን አለበት። ግልጽ ነው ውጤቱ። ወደዚያ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት ተናግረዋል። አክለው ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ጠቅላይ ሚኒስትር ዐቢይ በዛሬው የምክር ቤት ውሎ ማብራሪያ የሰጡበት ሌላኛው ጉዳይ ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት ያለበት ይዞታ ነው። ጠቅላይ ሚኒስትሩ ከዚህ ጋር የተያያዘ የሰጡት ማብራሪያ ስምምነቱ አንዱ ፈራሚ የሆነውን ህወሓትን የተመለከቱ ወንጀላዎችን ያዘለ ነው። የፕሪቶሪያ ስምምነትን በተመለከተ መሳሪያ መደበቅ ማሰልጠን፣ ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል ነው። መሳሪያ ደብቆ ማስቀመጥ፣ በኮንትሮባንድ ማስገባት በስምምነቱ ላይ የለም ሲሉ የትግራይ ክልል አመራሮች ላይ ያነጣጠረ ውንጀላ አሰምተዋል። ማንኛውም ከውጭ አገራት ጋር የሚደረግ ግንኙነት መካሄድ የለበትም በፌዴራል መንግሥት በኩል መሆኑን ያነሱት ዐቢይ አሕመድ እነሱ ከውጭ ማለትም ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለምክር ቤቱ አቅርበዋል። በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይት ላይ መመለስ አለበት። ይህ የመንግስት ጽኑ አቋም ነው ሲሉም ተናግረዋል። በአማራና በትግራይ ክልሎች የይገባኛል ጥያቄ ያለባቸውን አካባቢዎች በተመለከተ ራሱ ሕገ መንግስቱ ምላሽ አለው። በክልሎች መካከል ድንበር የለም ወሰን ብቻ ነው ያለው ሕገ መንግስቱ ቀበሌ ግን አያሳምርም ያሉት ጠቅላይ ሚኒስትር አብይ የአከራካሪ አካባቢዎች ጉዳይ መወሰን ያለበት በህዝብ ውሳኔ መሆኑን አስምረውበታል። የወልቃይት ጥያቄ ልዩ አይደለም፣ ሁሉም ጋር ጥያቄ አለ ያሉት ጠቅላይ ሚኒስትሩ የወልቃይትም ይሁን በሌሎችም አካባቢዎች ያለው የይገባኛል ጥያቄ በሰላማዊ መንገድ መመለስ እንዳለበት ተናግረዋል። ወልቃይት ከ25 እና 30 ዓመት ጎንደር ከነበረበት ወደ ትግራይ ተካሏል፣ ውጊያ ሲፈጠር ወደዚህ ተመልሷል ያሉት ጠቅላይ ሚኒስትር ዐቢይ ጥያቄው በሕዝበ ውሳኔ ካልተመለሰ እንደዚያኛው ደግሞ ጉልበት ሲያገኝ ይወስደዋል ብለዋል። እስካሁን ለወልቃይት ፌዴራል መንግስት በጀት እየመደበ አይደለም ያሉት ጠቅላይ ሚኒስትሩ ይህ የሆነው ችግሩ ስላልተፈታ እንደሆነ በመጥቀስ በጀት አለመመደቡ ትክክል አይደለም ብለዋል። ከወራት በኋላ እንደሚካሄድ የሚጠበቀውና ከወዲሁ በሀገሪቱ የተለያዩ አካባቢዎች ያሉ የጸጥታ ችግሮች የፈጠሩት ስጋት የጣለበት የሰባተኛው አጠቃላይ ምርጫ ጉዳይም በጠቅላይ ሚኒስትሩ ማብራሪያ ላይ ተዳስሷል። ጠቅላይ ሚኒስትሩ መንግስት አጠቃላይ ምርጫውን ለማከናወን መንግስት አቅም አለው ሲሉ ስለ ደህንነት ስጋቱ ማረጋገጫ ሰጥተዋል። እየተዋጋንም ምርጫ አካሂደናል። ያሉት ዐቢይ አሕመድ ምርጫው በተያዘለት የጊዜ ሰሌዳ እንደሚከናወን አስረግጠው ተናግረዋል። እንድታሸንፉ፣ እንዲቀናችሁ ምኞቴ ነው ሲሉምስ ለተፎካካሪዎች ፓርቲ መልእክት አስተላልፈዋል። ጠቅልሎ የመውሰድ ፍላጎት እኛ ጋር የለም ሁሉም ነገር በመደመር ነው የሚሆነው ሲሉም ተደምጠዋል። ከጸጥታና ደህንነት ጥያቄዎች ጋር በተያያዘ መንግስታቸው ችግር አለብኝ ከሚል የትኛውም ኃይል ጋር እንደሚወያይ ጠቅላይ ሚኒስትሩ ጠቅሰዋል። ከዚህ ቀደም ከኦሮሞ ነጻነት ሰራዊት እንዲሁም ከትግራይ ኃይሎች ጋር ውይይቶች መደረጋቸውን አጣቅሰው የአማራው ሸኔ፣ የኦሮሞ ሸኔ ተወያይቶ የወጣውን ተቀብለናል ብለዋል። በቀጣይም ከታጣቂዎች ኃይሎች ጋር ንግግር ለማድረግ ዝግጁ መሆናቸውን አስምረውበታል። ችግር ካለ እንደ አገር መክረን እንፍታ። ሕገ መንግሥት ይቀደድ ባንዲራ ይቀደድ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም ብለዋል። ከብሔራዊ ውይይት ባሻገር ተበድያለው ለሚሉ ወገኖች የሽግግር ፍትህ ለማስፈን መንግስት ዝግጁ መሆኑንም አክለዋል። ዘገባው የቢቢሲ ነበር። ለአሁን ያለን መረጃ ይህን ይመስላል። ለብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱ።